አሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድ ጓደኞች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋ አልሐምዱሊላህ ሰላም ነው። ዛሬ የማሳያችሁ የሩዝ ሹርባ ነው ማለት ነው። አይሽ መስሪ ሹርባ ነው የማሳያችሁ። የሩዝ ሹርባ እንዴት እንደምንሰራ እናያለን ማለት ነው። እዚህ ጋ እንደምትመለከቱት ሁሉንም ነገር አቅርቤ ያለሁ ማለት ነው። እዚህ ጋ መስሮም አለኝ። መስሮም ማለት ይሄ ነው ፍረሹንም ነው። ካገኘች ፍሬሽ መጠቀም ትችላላችሁ ለዚህ ነው የምጠቀመው ማለት ነው። እዚህ ጋር እንደምትመለከቱት ሁለት ማጅ አለኝ ቁንዶ በርበሬ አለኝ ጫ አለኝ ማለት ነው። እዚህ ጋር እዚህ ጋር እንደምትመለከቱት ነጭ ሽንኩርት አለኝ። እዚህ ጋር አንድ ራስ ሽንኩርት አለኝ። እዚህ ጋር የምጠቀመው ዘይ ዘይቱን ነው። ዘይት ዘይቱን አለኝ። የፈለገ ዘይት መጠቀም ይችላል። የፈለገ ቅቤ መጠቀም ይችላል። እዚህ ጋር እንደምትመለከቱት ግማሽ ኩባያ አይሽ መስሪ ያለኝ ማለት ነው፣ ሩዝ እዚህ ጋር እንደምትመለከቱት አንድ ኩባያ ወተት አለኝ። ወተት ፍረሽ ማለት ነው። የዚህ ነው የምጠቀመው። ወደ አሰራራችን እንሄዳለን። እየሰራን እናያለን ማለት ነው። እንደምትመለከቱት ድስቴ እንትን ያለው ማለት ነው። ጋዘን ለብሳለሁ። እዚህ ጋር እንደምትመለከቱት ድስቴ ጋር ዘይዜይቶን አደርጋለሁ ማለት ነው። የምታቀሙ ዘይዜይቶ ነው እዚህ መልኩ እንጨምራለን። ከዛ ሽንኩርት እንጨምራለን ማለት ነው

ፍልፍላስዋት እናጫዋለሁ ማለት ነው። ሁለቱንም በአንድ ጨምረዋለን። እንደዚህ እንደምትመለከቱት እዚህ ግማሽ ኩባያ አይሽ መስሪያ አለኝ ማለት ነው። ሩዝ አይሽ መስሪያ መስሪያ ማለት ነው እጨምራለሁ። እዚህ መልክ እንጨምራለን ማለት ነው። መጨረሻ ላይ ያው ወተትን እንጨምራለን። አሁን ይሄ ትንሽ እስከሚፈላ ድረስ እንጠብቀዋለን ማለት ነው። ትንሽ ከፈላ በኋላ እንገናኛለን። እንደምትመለከቱት ጓደኞቼ በዚህ መልክ እየበሰለ ነው ማለት ነው ሹሯችን። አሁን ወተታችን እንጨምራለን።

እንደምትመለከቱት ጓደኞቼ ሹርባ በዚህ መልኩ አልቋም ማለት ነው። ሰርታችሁ ሞክሩ። ማሻላ በጣም ቆንጆ ነው። አይላችሁ ይህን ይመስላል። በዚህ መስ መልኩ አጠናቀናል ማለት ነው። ቀለል ያለ እራት ሹርባ ሰርታችሁ ሞክሩ ትላችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረሀቱላይ ወበረካቱ።